ከትልቅ ይቅርታ ጋር ዛሬ የማስተላልፈው መልእክት ለታሪክ ይቀመጥ። ይህን መልእክት ካዳመጣችሁ ብዙዎች ያድምጡት። ምናልባት ምናልባት አይዶኖ በዚህ ባለቀ ሰዓት ማስቆም ይቻላል አይቻልም። ምን ወደ ጎን ልተው ና አብይ አህመድ አጠቃላይ የጦርነት ዝግጅት ጨርሶ አገሪቱ ላይ ዳግመኛ ጦርነት፣ ሌላ ጦርነት ሊጀምር ነው። ይሄ ጦርነት በእርግጥ የሚሆነው እንደ አማራ ክልል እንዳለው ወይ ደግሞ ወለጋ እንዳለው አይደለም። ሶ በአጠቃላይ ከኤርትራ ጋር ትግራይንም ጨምሮ የሚያደርገው ወረራና ጦርነት ነው። እኔ ለኢትዮጵያ ሕዝብ መጀመሪያ መልእክት ላስተላልፍ፣ ከዛ ስቴፕ ባይ ስቴፕ እያልኩኝ ልምጣ። ከዛ በኋላ አይ ቲንክ ኮንሴኮንሱንም መናገር ይቻላል። ምን ይሆናል በቃ አውትካሙ ከዚህ ጦርነት በኋላ የሚለውንም እናገራለሁኝ። በመጀመሪያ በመጀመሪያ ኢትዮጵያ ውስጥ ያላችሁ የሃይማኖት ተቋማት፣ ኢትዮጵያ ኢትዮጵያ ውስጥ ያላችሁ የሰብአዊ መብት ተቋማት፣ የሃይማኖት ተቋማት፣ በሌላ ሲቪክ ማህበራት፣ በአጠቃላይ በሀገር ውስጥ ያላችሁ ሽማግሌዎች ምኖች ከዚህ እብደት አብይ አህመድን ካላዳናችሁት የምናየው እልቂት ብቻ ሳይሆን የአገሪቱ ትውልድ የወደፊት እጣ ዕድል ፈንታ በጣም አስፈሪ በጣም ዘግናኝ ነው የሚሆነው። አብይ አህመድ ሁሉ ጊዜ ሚስ ካልኩሌት ማድረግ አር ነው ያው ታውቁታላችሁ። ከዚህ በፊት ትግራይ ላይ ጦርነት ሲጀምር በጣም አንዳንድ ጊዜ አገሪቱ የወደቀችው በደደቦች ጭንቅላት ነው የወደቀችው። ምንም ማድረግ አይቻልም። ብትመክሯቸው፣ ብትነግሯቸው፣ ሳይድ ኢፌክቱን ብታሳዩቸው አውትካሙንም አውትካሙንም ልታሳዩቸው ብትሞክር የሚያዳምጥ የለም። ሶ የጦርነት ዝግጅቱን ጨርሷል። የሚያሰለጥናቸው ወታደሮች አሰልጥኖ ጨርሷል። ምናልባት ተተኪ ያለ ደግሞ ከስር ከስሩ፣ ዛሬ አርሴ አካባቢ ከባድ ቶክስ ነበር፣ ወጣቶችን አፍነው ለወደ ወታደር ቤት ለመውሰድ ለስልጠና ማለት ነው። እጅግ ቁጥራቸው ቀላል የሚያባል ደግሞ አሰልጥኖ የጨረሳቸውም እንዳሉ ሆነው ማለት ነው። ይሄ ጦርነት ማስቆም ከተቻለ ምናልባት እነዚህን ሰዎች አላቅም፣ ማንን ይሰማሉ? ተነግሯቸው ሰምተው ይተውታሉ ወይ? እኔ አላቅም፣ ግን ስለሚያስፈራኝ መጨረሻ ውጤቱ አውትካሙ አብይ እንደሚለው ሳይሆን ከአብይ በስተጀርባ ያሉት አረቦቹም እንደሚመክሩት ሳይሆን አውትካሙ የሚሆነው ቨሪ ዲዛስተረስ የ ሰው ልጅ እልቂት በጥይትና በረሃብ የሚሞተው ብቻ ሳይሆን አገር እለቃለሁ ብሎ ሰላም ወደሆነ ሆነ አገር እሄዳለሁ እያለ የሚሞተውም ቁጥር ቀላል አይሆን። የመቶ ሰላሳ ሚሊዮን ህዝብ ህይወት እንኳንስ ጦርነት ጨምረህበት ይቅርና በሰላማዊውም አብልቶ ጠጥቶ ማስተዳደር ምን አይነት ውጥንቅጥ እንደሆነ ኢትዮጵያ ውስጥ ያለ ነዋሪያ ያውቀዋል። ይሄ ጦርነት አሁንም የሚያመጣላችሁ ድልም የለም ስኬትም የለም ውጤትም የለም። እኔ እንደ አንድ ገለልተኛ የህዝብ ድምፅ በደም መፋሰስ የምታመጡት ሰላምም ልማትም እድገትም ስለሌለ አብይ አህመድ አሁን ተዘጋጅቼበት ልጀምረው ነው ያለው ጦርነት ካላስቆመው አውትካም፣ ውጤቱ የአገሪቷ በጣም በቃ ከዛ በኋላ ኢትዮጵያ የምትባል ሀገር ወይንም ደግሞ ፕራይም ሚኒስተር የሚባል ስርዓትና ህግ የሚባል ሀገር በአጠቃላይ ሊኖር ተመልሶ ሊመጣባት የማይችል የማይችል ብትንትን ውስጥ ነው የምትገባው። ይሄ ንግግሬ አሁንም ኃላፊነት ወስዳለሁ ለታሪክ ይቀመጥ እያልኩ ያለሁት። ዋናው መልእክቴ ይሄን ጦርነት ካልቆመ የሚመጥ የሚሆነው ውጤቱ ይዞት የሚመጣው ውጤት ኢትዮጵያ የምትባል ሀገር ዳግመኛ ትኖርም አትኖርም። ማርክ ማይ ወርድ። ውሸቴን ከሆነ ሴቭ አርጋችሁ ይህን ቪዲዮ አስቀምጡት። ብዙ ነገሮች ላንሳ። አንድ መጀመሪያ ከትግራይ ልነሳ። ትግራይ ውስጥ አንዳንድ በጌታቸው እና በእሱ ዙሪያ ያሉ ሰዎች በአብይ አህመድ ላኪነት ነጻ መሬት ሀራ መሬት እያላችሁ የሚወጡትን የመጀመሪያ የጦርነቱ ሰለባ ለማድረግ ፊት ለማሰለፍ የታሰበው እነሱ ነው። ይህንን በዚህ አጋጣሚ በውጭ ሀገር የምትኖሩ ሀራ መሬት ሀራ መሬት እያላችሁ ገንዘብ እያዋጣችሁ ለምን አላማ አብይ እንደፈለጋቸው ሳታውቁ አፋር ላይ የሚሰበስባቸው አብዛኛዎቹ ከደቡብ ትግራይ ራያ አካባቢ የሄዱ ወጣቶች የመጀመሪያ የጦርነቱን ሰለባ ለማድረግ እዛ አካባቢ ጫማም ስንቅም ትጥቅም እየቀረበላቸው እነሱ እንደሚያስቡት አይደለም። ወጣቶቹ የተነገራቸው ነገርና አብይ የደገሰላቸው ነገር የተለያየ ነው። እንዳታለቅሱ በኋላ በውጭ ሀገር ገንዘብ እያዋጣችሁ ነፃ ያወጣሉ እያላችሁ በልጆቻችሁ ምትቆምሩ የምትቆምሩ ሰዎች የፖለቲካ፣ የአስተዳደር የአመራር ለውጥ ምናምን ይመጣል ብላችሁ አይኖ የእናንተን ጭንቅላታችሁ ውስጥ ያለውን ይገባኛል ታለቅ ሳላችሁ ደምንባ እኔ ልንገራችሁ ሀራ መሬት ውፃ እያልክ አፋር ላይ ሆነ የመጀመሪያው ተሰላፊ ከኤርትራ ጋር ሊያዋጓችሁ መጀመሪያ ወታደሩን አይደለም የሚልኩት። የሚያሰልፉት ወታደር አይደለም፣ ሚሊሻ አይደለም፣ ምንም አይደለም። እናንተን ለማሰለፍ ነው። አብይ ኢሚዲየትሊ የጦርነቱ ግንባር የሚያደርገው ሀራ መሬት ላይ የተሰበሰባችሁ የትግራይ ወጣቶች ናቸው። ከኤርትራ ጋር ሊያጋድሏችሁ ማለት ነው። እኔ ኃላፊነትን እየተወጣሁ ትምህርትህን፣ ህይወትህን፣ ኑሮህን፣ ተስፋህን የምታስብ ከሆነ አብይ አህመድ ኮንቪንስና ኮንፊውዝ በሚያደርግ የጦርነት ቁማር የደም መፋሰስ ውስጥ እገባለሁ ብለህ እምትገባ ከሆነ ደመ ከልብ ሆነህ ትቀራለህ። ማንም ስለ አንተ ተጨንቆ እንዲህ ሆንክ እንደዛ ሆንክ እሚልህ የለም። ሳትገባ ጥይቱ ሳይተኮስ እዛ ነገር ውስጥ ገብተህ መውጣት የማትችልበት ኮንዲሽን ውስጥ ሳይፈጠር በፊት እያስጠነቀቅኩ ነው። በውጭ ያላችሁትም ይህንን እየረዳችሁ በገንዘብ እያዋጣችሁ ያላችሁ አብዛኛዎቹ የራያ ሰዎች ደም እምባ ታለቅሳላችሁ። ማርክ ማይወርድ ን ንግግሬን ለታሪክ አስቀምጡት። ከመሬት ተነስቼ እንደማላወራ የኋላ ታሪኬን ሄዳችሁ ማየት፣ መስማት ማዳመት ትችላላችሁ። ያው ደም እምባ ያስለቅሳችኋል። አብይ አህመድ ይጫወትባችኋል። እንደ አማራ ክልል እንዳረገው ፋኖን አሰልፎ የአማራ ክልል ልዩ ኃይል አሰልፎ ትግራይን ሲወጋ በስተመጨረሻ እነሱ ላይ እንደተጫወተው እንዳደረገው እንደዛ ያደርጋችኋል። ማርክ ማይወርድ ለታሪክ ይቀመጥ። እኔ ግን እያልኩ ነው፣ ኃላፊነቴን እየተወጣው። አፋር አካባቢ ሐራ መሬት ብለህ የምትሰበሰብ ወጣት ህይወትህን ታድን፣ እንደን አድን አሁኑኑ። በኋላ ላይ መውጫ የለህም፣ መውጫ የለህም። ኦረዲ አብይ አህመድ ነገሩን እያጠናቀቀ ነው። እሳት ሊጨር፣ ጦርነት ሊጀምር፣ የመጀመሪያ ግንባር ቀደሙ እናንተ ናችሁ፣ የምትገቡት ጦርነቱ እሳት ውስጥ የምትገብ እናንተ ስታልቁ ሚሊተሪው ይቀጥላል ሌላው ሌላው ይቀጥላል አለቀ አራት ነጥብ መዳን ከፈለጋችሁ እናንተ በውጭ ሀገር ያላችሁ አይዟችሁ በሉት በለው ግፋ በለው ምትሉ ልጆቻችሁ መዳን ካለባችሁ ወይ ዘመድ ምንም ካላችሁ አሁን አድኑ አሁን አድኑ ነው በኋላ ደምን ባታልቅ ትጸጸታላችሁ ዩልሲ እኛም ደግሞ ከዛ በኋላ ምን ብለን እንደምንዘግብ እናሳያችኋል አሳያችኋለሁ ምን ብዬ እንደምዘግብ ከዛ በኋላ ሚዲያ ላይ መጥተህ ስታለቅስ ደረትህን ስትደቃ ምን ብዬ እንደም የመልስ ምት እንደምሰጠህ እወቀው። እዛው በምታለቅሰው ደምንባ ላይ እጨምርልሃለሁ። ግን ካሁኑ እያስጠነቀኩኝ ነው። ካሁኑ እያስጠነቀኩኝ ነው። ኢትዮጵያ በአጠቃላይ ኢትዮጵያ ውስጥ አገባንም አላየንም አልሰማንም እያላችሁ ያላችሁ አላችሁ፣ ይኸው እየተናገርን ነው። ከዛ በኋላ ልጆቻችሁ በሰላም የሚያድጉባት ኢትዮጵያ ከዚህ ጦርነት በኋላ አትኖርም፣ አትኖርም፣ እነግራችኋለሁ። እንደው ብታስቡትም እራሱ መቼም አንድ ሀገር እንደ ሀገር ለመቀጠል በዋናነት ከሰላምና ጸጥታ ቀጥሎ ኢኮኖሚ ነው። ኢኮኖሚ የሚባል አይኖርም ከዚህ ጦርነት በኋላ። ጦርነቱ አያልቅም። ኢንጀፈር የኤርትራን ገብተን ወደ ቡን ደግሞ ወስደን ትግራይ ላይ ገብተን ሰራዊት አሰማርተን ምን ፈለጋቸውን ሰዎች ገለን በዛም ደግሞ አማራ ክልል ያለውን ኃይል አጥፍተን ምናምን የሚባል ነገር አለ። ጦርነት እምትጀምርበትን ቀን ታውቀዋለህ፣ የምትጨርስበትን ቀን ግን አታውቀውም። አያልቅም ይሄ ጦር ነው፣ አያልቅም ይሄ ጦር። የሚሻለው የሚሻለው ይሄንን ሰውዬ ከእብደቱ ማስቆም ጌታቸው ረዳና ስብስቡን ጌታቸው ረዳና ስብስቡ በዋናነት ኦፍ ኮርስ ኦፊሻሊ እነሱም የአብይ አህመድ ብልጽግና ፓርቲ ላይ ገብተዋል። ከዚህ በኋላ የሚያስፈጽሙት የትግራይን አይደለም፣ የብልጽግና ነው። ወልድ እንዴት ታያቸዋለህ? ምን ትላለህ? አዝናለሁ፣ አፍራለሁ። ትግራይ ውስጥ እንደዚህ አይነት ሰዎችም ተፈርተው ነበር ሆድ ያላቸው እንጀራ የሚበላ አፍ ያላቸው ጭንቅላት ይሉኝታ ሰብአዊነት ያልፈጠረባቸው የመጨረሻ አረመኔ ጨካኝ በትግራይ ሕዝብ ወጣት ልጆች ደም ደም እ የብልጽግናን ስልጣን ለማስቀጠል የእነሱን የስልጣን ጥማት ለማርካት ትግራይ ውስጥ ያለ ሕዝብ በአንድ ላይ እንዳይቆም ይልቁንስ ለአብይ አህመድ እንዲገረድ አብይ አህመድ ላሰጋቸው ለአብይ አህመድ ጦርነት እንዲውል የትግራይን ወጣቶች ገብሩ እነሱ ነገጠዋ ተስፋ ለሚያደርጉት ስልጣን አዲስ አበባ የከረሙ ጌታቸውን የመሳሰሉ ሰዎች እጅግ በጣም ብዙ አሉ። ያሳፍራችኋል፣ በጣም ያሳዝናችኋል። በጣም ዋል ታዩታላችሁ። ስልጣን ላይ ተውትና እናንተ ራሳችሁ በህይወት አትቀጥሉም። የወጣት ልጆች ደም አፍሰሳችሁ ኢትዮጵያ አይደለም ትግራይ አይደለም ኢትዮጵያን በአጠቃላይ ቀጠናው የማይወጣበት ችግር ውስጥ ከታችሁ። እናንተ ስልጣን ላይ አይደለም በህይወት ቆዩ እንደሆነ እናንተው ራሳችሁ ታዩታላችሁ። እኔ እዛ ላይ ምንም ምንም አልልም። የኢትዮጵያ ህዝብ እየመጣብህ ያለውን እየነገርኩህ ነው። ከዚህ በፊት ነግሬያችሁ ነበር አስታውሳለሁ። በትግራይ ጦርነት ጊዜ ያኔ ለአብይ ከበሮ ስትደልቁ ዛሬ ህይወታችሁ ኑሯችሁ ሁሉ እየተደለቀ እንዳለ እያለቀሳችሁ እንዳለ። አሁን ደግሞ የከፋል የከፋ ነገር ይዞባችሁ እየመጣ ነው። ስርዓቱ ላይ ያለው የኦህዴድ ብልጽግና ነው። አገር መምራት አይችሉም። አገር ማስተዳደር አይችሉም። ራእይ የላቸው፣ ተስፋ የላቸው፣ ልማት ሀሳብ፣ ምንም ነገር የላቸው። በደም መፋሰስ የጀመረ በደም መፋሰስ የቀጠለ ስርዓት ነው። እንደምታዩት ነው፣ ወለጋ ላይ አማራ ክልል እንደምታዩት ላይ ትግራይ ላይ የነበረ ነው። አሁን ደግሞ ይኸው ከኤርትራ ጋር ያው ያለው የረሳው ነገር ምንድን ነው? ወል ጦርነቱ ትግራይና ኤርትራ ላይ ብቻ አይደለም፣ በነሱ ብቻ የሚወሰን አይደለም። ብዙ ሀገሮች ይገባሉ። በዚህ አጋጣሚ ግልጽ ለማድረግ ግብጽም ጦርነቱ ላይ መግባቱ አይቀርም፣ ሱዳን ጦርነቱ ላይ መግባቱ አይቀርም። የተለያየ ሀገሮች ይገቡበታል። ከዛ በኋላ በሞኝ እርሻ ብልህ ይማራል ነው የሚሆነው። ኢትዮጵያ የሞኝ እርሻ ነው የምትሆነው። ከዛ በኋላ ስርዓት የሚባል ህግ የሚባል ሀገር የሚባል ምናምን በሰላም ወጥቶ ልማት ቅብርጥስ ይሄ ሌክጀሪ ቶክ ነው የሚሆነው በስተ መጨረሻ። ሶ አደጋው ከመጀመሩ በፊት ማስጠንቀቅ አለብኝ፣ እያስጠነቀቅኩኝ ነው። አደጋው ከተፈጠረ በኋላ ወደኋላ መቀልበስም ወደኋላ መመለስም አይቻልም። አብይ አህመድ ቪየትናም የሄደው ብዙዎቻችሁ እንደምትሉት ልማት ቢዝነስ ምናምን አደለም፣ መሳሪያ ነው። መሳሪያ ነው። ከዚህ በፊት ያመጣቸው ሶስት መርከብ መሳሪያዎች ተወርሰውበታል። በሻእቢያው ግሩፕ። ስለዚህ አሁን ከቪየትናም ደግሞ አሉ በቀላል ዋጋ በቀላል ዶላሮች መሳሪያ ለማስገባት እና ላዩ ግን ያው የልማት ነው የምናምን የልማት የምናምን አደለም፣ እሱ ከቨር ነው እሱ ከበር ነው። ሌላው መሳሪያ ለመሸምበት ነው። ከተርጊ ሶስት የጦር አይሮፕላኖች አስገብተዋል። ብቻ አለኝ የሚለውን ያለ የአገሪቷን አገሪቷ ውስጥ ያለ ሀብትና ንብረት እየሸጠ ለሰባት ዓመት የፈሪዱላው ብዙ ነው። መሳሪያ ነው ሲገዛ የነበረው አሁንም መሳሪያ ነው የሚያሳድደው። አገሪቷን ፍንቅልቅሏን፣ ንቅልቅሏን ትውልዱን ሊያስጨርስ ሊጨርስ ማለት ነው። ስለዚህ ወል በየቦታው አፈሳ ጀምረዋል። ተጠባባቂ ጦር በሚል የተዘጋጀውን አስመርቀው ጨርሰዋል። መቼ ላይ ጥይቱን፣ ጦርነቱን ይለኩሰዋል? እኔ አላቅም እንግዲህ እኔ አላቅም እንግዲህ። እንደዚህ አይነት ነገር ወረዲ ያለቀለት ጉዳይ ነው። ለኢትዮጵያ ሕዝብ እንግዲህ ድምጻችሁን አሰሙ። ተቋማት፣ ግለሰቦች፣ ታዋቂ የሃይማኖት ሰዎች፣ ሕዝቡም እንደ ሕዝብ ድምጻችሁን ያሰሙ። ጦርነት አይጠቅመንም። ደም መፋሰስ በቃን። ይሄ ነገር ይቅርብን በሉ። ዋንስ ከተለኮሰ በኋላ እንግዲህ አለም የሚዘግበው ሞታችሁን፣ ድላችሁን፣ ስኬታችሁን አይደለም። ይቅርብህ፣ አብይ አህመድ። ይህንን ጦርነት በህፃናት ልጆች ደም ለመጫወት ለመቀለድ ተዘጋጅተሃል? የትግራይ እናቶች ልጆቻችሁን ጠብቁ። አብይ አህመድ ለሚጫወተው ቁማር ሊያስበላ ነው። ደቡብ ትግራይ ላይ አካባቢ ያላችሁ ሀራ መሬት ሀራ መሬት እያልክ ዝም ብለ በስሜት መሬት ላይ እንጣጥ ጣጥ የምትል እየነገርኩ ነው። ጭንቅላትህን ብትጠቀም፣ ብትመለስ፣ ብታስተውል። አለበለዛ ግን አንድ ጊዜ ከገባ በኋላ ማገዶ ነው የሚያደርግህ። አብይ አህመድ ማገዶ ያደርጋል ያደርግሃል። ከነቃህ ንቃህ፣ ካልነቃህ ችግር የለም። ምከረው፣ ምከረው እምቢ ካለ እዛው በመከራ ትመከራለ ማለት ነው። እኔ ግን ኃላፊነትን ተውጥቻሉ። አይጸጽተኝም፣ አይቆጨኝም። አብይ አህመድ የኦህዴድ ብልጽግና በነጌታቸው ረዳም ስብስብ በኩል ያለው ለሚቆምሩት ቁማር እናንተን መጫወቻ መቀለጃ ያደርጓችኋል ማለት ነው። ወል አብረን ምና ይሆናል ውጤቱ፣ ግን ውጤቱ ግልጽ ነው መፈረካከስ፣ መበታተን፣ መድህየት፣ መውደቅ ከዛ በኋላ ሀገርም ስርዓትም ሕግም የሌለባት የወንበዴ የዘራፊ መናኸሪያ ሀገር ነው የሚሆንበት። አዝናለሁ እሱ ኃላፊነት ሲምል ስለሚሰማኝ እንደ ግለሰብ ለማስጠንቀቅ ታው ለማለት እረፉ ለማለት ነው የመጣሁት። አያ አናርፍም እያል እያልክን ጣጥንጣ ትበል ችግር የለው ታገኘዋለ። ይህን መልእክት በዚህ አጋጣሚ በጣም ሲሪየስ በጣም አስፈላጊ በጣም ወሳኝ ስለሆነ ህዝቡ ሁሉ ቢሰማው ደስ ይለኛል። በኋላ በኋላ መመለስ ወደማንችልበት ደረጃ ከመድረሳችን በል አድርሱልኝ።